እሺ ቦነስ ሊጀምር ነው። አሁን ትሪፕል ነው። እሺ ይመጣው ትሪፕል ነው ይመጣው። እሺ ከዛ ትሪፕል ላይ እኩል ፑሽ አራሱ አንድ አንድ አባ አራሱ አራሱ አራሱ አራሱ አራሱ አንድ አንድ አባ ሲያደርግኩ እንዴት አራ ሰው አየ ሞልተ ነዋል ትሪፕል ሲመጣ ቁልፑሽ እሺ። እንዴት ነው እንዴት? እሺ ትሪፕል ነው። ዩዘ ትሪፕል ዩዘ ትሪፕል ዩዘ ትሪፕል ትሪፕል ነው። እንጠቀመው። ኤኒ ጊፍት ትሪፕል ነው። በሶስት ያባዛልናል። ኤኒ ጊፍት ትሪፕል ነው። ኤኒ ጊፍት ትሪፕል ነው። ዳይ ዳይ ዳይ ዳይ ኤኒ ጊፍት ትሪፕል ነው። መበለጥ የለብንም ያጀማ ኤኒ ግፍት ትሪፕል ነው። ውኒ ጊፍት ትሪፕል ነው። እንሂድ እንሂድ እንሂድ። ኒ ጊፍት ትሪፕል ነው። ቲሞርጊሽ አራት ትሪፕሉ እንጠቀመው። ወይኔ ብሩኬ ትሪፕሉ እንጠቀመው። እንሂድ ኤቭሪባዲ

ብሎ እሺ ግላፍ ካላችሁ ማለት ነው። ሰላሳ ሰከንድ ላይ ልቀቁት። ግላፍ ካላችሁ ሰላሳ ሰከንድ ላይ ልቀቁት። መሸነፍ የለብንም። ግላፍ ካላችሁ ሰላሳ ሰከንድ ላይ እሺ ሂዱበት ወይ ኔ ግላፍ ያለውሱ ግላፍ አላችሁ፣ ግላፍ አላችሁ። አረ ጉዴ የጀማ እንሸነፍ ነው። የጀማ እንሂድበት ጌታዬ፣ ይሁድ ድረስልኝ

ይህን ከተሸነፈን ትሪ ጀምር፣ ፑሽና ደግጉ። እዛ ከጀመረ በቃ ይሄዳል። አሁን ካልሄድም ጉድ እንሆናለን። ሰላም ሰሚራ ታንክስ። ይሄን ጌ ማሸነፍ አለብን። ይሄን ጌ ማሸነፍ አለብን። እንዳያመልጠን ትሪፕሉን። ታንክስ መስዬ ሱሱዬ ታንክስ። ትሪፕል ነው እንጠቀመው። ታንክስ ታንክስ። ያጀማ እንሂድ አምስት ሺህ እንግባ። ትሪፕ ካሌ ብራዘር አይ ታንክስ። ይመችሽ፣ አባቴ ወንድሜ። እንዴት ነሽ? ታንክስ። አገዙት ካላል ትሪፕለው ወይ ወይ፣ ይህን ማሸነፍ አለብን። ፓልማቱ ታንክስ፣ ታንክስ፣ ታንክስ። ሁላችሁ ነ ይህንም ማሸነፍ አለብን። እንዳንቀጣ ማርያምን። ታንክስ። ካሌ ብራዘር አይ ታንክስ። ወንድሜ፣ ይመችሽ። የእኔ አባት፣ እናቴ፣ ኑረኝ ናርድ ይሄንን መሸነፍ ማርያምን፣ መሸነፍ የለብን እንድናሸንፍ ማርያምን ጀሞ እስኪመጣ እንደምንም እንቋቋም። እሺ፣ ሰላም ሀዩ ገኒዬ ዌልካም ወይ መሸነፍ የለብንም

ታንክስ እግዚአብሔር ነ ትችላላችሁ፣ ይመቻችሁ። መሸነፍ የለብን፣ መሸነፍ የለብን መቤቴ